ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለት ሰኞ የሞርስ ዜና ነው። ጀመረ። አርእስተ ዜና ሰባ አንደኛው የቦረና አባገዳ ስልጣናቸውን ለቀቁ። በራያ አላማጣ የድጓና የቅኔ መምህር ከአራት ደቀ መዛሙርቶቻቸው ጋር ተገደሉ። በማይናማር ከነበሩት ኢትዮጵያውያን መካከል ሰላሳ ሁለቱ ኢትዮጵያውያን ዛሬ ጠዋት ወደ ሀገራቸው ተመለሱ። ጌታቸው ረዳ ለሰላምና ጸጥታ ቢሮ ኃላፊው ጀኔራል ታደሰ ወረደ ትዕዛዝ ማስተላለፋቸው ተዘገበ። ከውጭ በሶሪያ በምዕመናን ላይ የተካሄደውን ግድያ ተከትሎ የቤተ ክርስቲያን መሪዎች ድርጊቱን አወገዙ። የዩክሬኑ ፕሬዚደንት ቮላዲሚር ዘላንስኪ ከልዑል መሐመድ ቢን ሳልማን ጋር ለመወያየት ስዑድ አረቢያ ገቡ። ከትልቁ ቤተ መንግስት የተሰረቀው የወርቅ መጸዳጃ ቤት ዕቃ የገባበት አለመታወቁ አነጋጋሪ ሆኗል። የተወረዳችሁ ቤተሰቦቻችን፣ እዮብ ደመቀስ ከዜናው ፍጻሜ ደስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። ስርዓተ ጾታ የሰው ልጅ የፈጠረው በባህልና በሃይማኖት ተጽዕኖ ስር ሊወድቅ የሚችል ሲሆን ግንዛቤ መፍጠር የሚያስችሉ መድረኮችን ማዘጋጀትና የሁሉንም ተሳትፎ በማጣመር የፆታ እኩልነትን ማረጋገጥ እንደሚያስፈልግ ተገለጸ። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዲር ጀኔራል ሁላ ሀገርሽ ድረስ ሴቶች ተፈጥሯዊ የሆኑ የፆታ ልዩነቶችን ተቋቁመው ግዳጃቸውን በብቃት እየፈጸሙ የመጡ ሲሆን በስርዓተ ጾታ ዙሪያ የሚኖረው ግንዛቤ በሁለቱም ጾታ ግልፀኝነት ሊኖር እና እኩልነት ሊሰፍ እንደሚገባ ጠቁመዋል። በተቋሙ ስርዓተ ጾታ የሚፈጥረው ልዩነት ቢኖርም በተሻለ የሚታይበት መንገድ አለ ያሉት ጀኔራል መኮንኗ ተፈጥሯዊ ከሆኑ ጉዳዮች ውጭ አሳማኝ የሆኑ እኩልነትን የሚያረጋግጡ ተግባራት የሚስተዋሉበት ምቹ ሁኔታ መኖሩን ጠቁመዋል። ስልጠናውን የሰጡት በመከላከያ ሚኒስቴር የስርዓተ ጾታና ስልጠና ቡድን መሪ ወይዘሮ አስተዋይ ሳሙኤል ሴቶች አብዛኛውን ጊዜ ስራ ተጾታ በፈጠረው ተጽዕኖ ጉዞቸው ሲገታ ይስተዋላል ብለዋል። ሴቶች በአስተሳሰብ ምክንያት ከሚመጡ የበታችነት ስሜቶች ተላቀው ወደ መሪነት መምጣትና አስፈላጊን መስዋዕትነት ሊከፍሉ እንደሚገባም አስገንዝበዋል። ገባው የኔነህ መሳፍንት ነው። አባገዳ ጉዮ ቦሩ ጉዮ ሰባ ሁለተኛው የቦረና አባገዳ ሆነው ተሰየሙ። ሰባ አንደኛው የቦረና አባገዳ የነበሩት አባገዳ ኩራጃ ሰው ስልጣናቸውን ለተከታያቸው ሰባ ሁለተኛው አባገዳ አስረክበዋል። አባገዳ ጉዮ ቦሩ ጉዮ ሰባ ሁለተኛው አባገዳ በመሆን ለቀጣዩ ስምንት ዓመታት ስልጣን ተረክበዋል። ሰባ ሁለተኛውን የቦረና የገዳ ስርዓት የባል የስልጣን ርክክብ በማስመልከት መቶ ኪሎ ሜትር ርቀት የሚሸፍን የብስክሌት ውድድር በያቤሎ ከተማ ተካሂዷል። ውድድሩ በብስክሌት እየተወዳደርን ባህልና ታሪካችንን እናስተዋውቃለን በሚል መሪ ቃል የተዘጋጀ ነው። በመርሃ ግብሩ የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ ጀሚላ ስምቢሩ፣ የኦሮሚያ ቱሪዝም ኮሚሽነር ሊሴ ዱጋ፣ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ ሀይሎ አዱኛ እና ሌሎች የክልሉ ኃላፊዎች ተገኝተዋል። በማይናማር ከነበሩት ኢትዮጵያውያን መካከል ሠላሳ ሁለቱ ኢትዮጵያውያን ዛሬ ጠዋት ወደ ሀገራቸው ተመለሱ። የወላጆች ኮሚቴ የታይላንድ መንግስት ያልተቀበላቸው ወደ ሦስት መቶ ልጆች ማይናማር ካምፕ ውስጥ መኖራቸውን እና ሠላሳ ሁለቱ ዛሬ ኢትዮጵያ መግባታቸውን ግልጽ አድርጓል። ተመላሽ ኢትዮጵያዊ ከማይናማሩ እገታ ውስጥ ተው ታይላንድ ካምፕ ከነበሩት ኢትዮጵያውያን መካከል ሠላሳ ሁለት የሚሆኑት ዛሬ ወደ ኢትዮጵያ መመለሳቸውንና የወላጆች ኮሚቴና ተመላሾቹ ለትግፋ ኢትዮጵያ ያረጋግጠውለታል። የወላጆች ኮሚቴ ልጆቹን ለሀገራቸው እንዲበቁ አደረጓቸው ምስጋና አቅርቦ ከእገታ ወጥተው በታይላንድ ያሉ በማይናማር ገና ከእገታ ያልወጡና ወጥተው ወደ ታይላንድ ያልተሻገሩ ጭራሹንም ያሉበት የማይታወቅ በርካታ ኢትዮጵያውያንን መፍትሄ እንዲሰጣቸው ጠይቋል። ከተመላሾቹ መካከል አንዱ ሰላሳ ሁለት ልጆች መምጣታቸውን አረጋግጦ የታይላንድ መንግስት ያልተቀበላቸው ወደ 300 ልጆች ማይናማር ካምፕ ውስጥ አሉ ሲል ለቲግቫ ኢትዮጵያ ተናግሯል። የውጭ ጉዳይ ሚኒስቴር በበኩሉ ሰላሳ ሁለት ልጆች እንደመጡ ለቲክፋ ኢትዮጵያ በላከው መልእክት አረጋግጠዋል። ሚኒስቴሩ በወጣው መግለጫ ከማይናማር እገታ ወጥተው ወደ ታይላንድ ከተሻገሩ 133 ኢትዮጵያውያን መካከል 32ቱ ዛሬ ወደ ሀገራቸው መግባታቸውን ገልጹ፣ 43 ኢትዮጵያውያን ደግሞ ምሽቱን ይገባሉ ተብሎ ይጠበቃል ብሏል። ቀሪዎቹ በታይላንድ ማቆያ የሚገኙ 58 ኢትዮጵያውያንን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገ ይገኛል ሲልም አክሏል። ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁነታ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እየተደረገ ይገኛል ሲልም ገልጿል። የትግራይ ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ ለሰላምና ጸጥታ ቢሮ ኃላፊው ጀነራል ታደሰ ወረደ ትእዛዝ ማስተላለፋቸው ተዘገበ። በተለያዩ ዞኖች ከአስተዳደሩ እውቅና ውጭ የሚደረግ የጸጥታ ኃይሎች እንቅስቃሴ በአስቸኳይ እንዲቆም ለጊዜ አስተዳደር ምክትል ፕሬዚዳንትና ለሰላምና ጸጥታ ቢሮ ኃላፊው ጀነራል ታደሰ ወረደ በጻፉት ደብዳቤ ትእዛዝ ማስተላለፋቸውን የክልሉ ቴሌቪዥን ዘግቧል። ጌታቸውን ጀነራል ታደሰ ትዕዛዙን በሚተላለፉት አካላት ላይ አስቸኳይ የእርምት እርምጃ እንዲወስዱ ማሳሰባቸውን ዘገባው ጠቅሷል። ጌታቸው የጸጥታ ኃይሎች አመራርም ሆነ ሌላ አካል ጥያቄውን በስርዓት ማቅረብ የሚችልበት አግባብ ባለበት ሁኔታ የጸጥታ ኃይልን የተለያዩ ክፍሎች በየጣቢያው እና በየወረዳው በማሰማራት ስርዓት ለማፍረስ የሚደረግ እንቅስቃሴ ህዝብን ወደ ግጭት የሚያስገባና ስርዓት አልበኝነትን የሚያስከትል መሆኑን ገልጸዋል ተብሏል። ጸጥታ ኃይሉ በሰሜን ምዕራብና በማዕከላዊ ዞኖች የአስተዳደር አካላትን ማህተም በመንጠቅ ተግባር ላይ መሰማራቱን የገለጡት ጌታቸው የጸጥታ ኃይሉ አንዳንድ አዛዦች በደቡባዊ፣ ደቡባዊ ምስራቅና በምስራቃዊ ዞኖችና በመቀለ ከተማ ይህኑ ድርጊት ለመድገም ዝግጅታቸውን አጠናቀዋል በማለት መክሰሳቸው ተገልጧል። በራያ አላማጣ የድጓና የቅኔ መምህር ከአራት ደቀ መዛሙርቶቻቸው ጋር መገደላቸው ተሰማ። በራያ አላማጣ ኪዳነ ምሕረት ማንነታቸው ያልታወቁ ታጣቂዎች በመምህርነት የሚያገለግሉትን መርጌታ ገብረ መድን ትኩይ የተባሉ አይነሰውር ካህልን እና ከአስር እስከ አስራ አራት ዓመት የሚሆናቸው ሰባት ተማሪዎችን በራያ አላማጣ አካባቢ ተገድለዋል። ዲኤንኤ አፍሪካ የተባለ የዜና ምንጭ በምንጮቹ መሰረት የካቲት 28 ቀን 2017 ዓ ም በራያ አላማጣ ወረዳ ጥሙጋ ላይ ማንነታቸው ባልታወቁ ታጣቂዎች በተፈጸመ ጥቃት የአምስት ሰዎች ህይወት ሲያልፍ ሁለት ሰዎች በከባድ መቁሰላቸውን ባወጣው መረጃ አመላክቷል። በምር ገብረ መድህን ትኩዬ የዜማና የቅኔ መምህር መሆናቸውን የተለያዩ ምንጮች ያረጋገጡ ሲሆን ከአራት ተማሪዎቻቸው ጋር ከጉባኤ ቤታቸው በድንገት ተገድለው ማደራቸውን ለማወቅ ተችሏል። ከሰባት በላይ የቆሎ ተማሪዎች በከፍተኛ ሁኔታ ቆስለው በሕክምና እየተረዱ እንደሚገኙ ከታመኑ ምንጮች ሞርስ ዜና አረጋግጧል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር የካቲት 28 ቀን በራያ አላማጣ ወረዳ በአንድ ቤተክርስቲያን ውስጥ በተፈጸመ ጥቃት የሞቱት ሰዎች አምስት እንደሆኑ በኮሚኒኬሽን ጽህፈት ቤት በኩል ባሰራጨው መረጃ አረጋግጧል። ጊዜያዊ አስተዳደሩ በጥቃቱ ሌሎች ሁለት ሰዎች ከባ ሌሎች ሁለት ሰዎች ከባድ የአካል ጉዳት እንደደረሰባቸውና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 መቀመጫውን በብሪታንያ ያደረገው የሶሪያ የሰብአዊ መብት ታዛቢ ቡድን እንዳስታወቀው ከሟቾቹ መካከል 745 የሚሆኑት ንጹሐን ዜጎች ሲሆኑ 125 የሶሪያ የጸጥታ ኃይሎች እና 148 የአሳድ ታማኝ ተዋጊዎች ተገድለዋል ሲል አስታውቋል። ይህ የበርካታ ሰዎችን የተቀጠፈው ግጭት በታሳስ ወር የሶሪያ መንግስት ኃይሎች የአሳድ አማጽያን ካስወገዱ ወዲህ አስከፊው ግጭት መሆኑን የሰብአዊ መብት ታዛቢ ቡድኑ ገልጿል። ባሳለፍነው ነው ሐሙስ የበሽር አልአሳድ ታማኝ ኃይሎች በሀገሪቱ የባህር ጠረፍ አካባቢ ላታኪያ በተባለችው ከተማ የመንግስት ጸጥታ ኃይሎች ለደህንነት ስራ እየተንቀሳቀሱ ባሉበት ድንገት በከፋቱት ጥቃት ግጭቱ መቀስቀሱ ይታወሳል። ይህ በእንዲህ እንዳለ በሶሪያ በክርስቲያኖችና አነስተኛ ቁጥር ባላቸው ምዕመናን ላይ ያነጣጠረ ጭፍጨፋ መካሄዱን ተከትሎ የቤተክርስቲያን መሪዎች ድርጊቱን አወገዙ። መቀመጫውን ብሪታንያ ያደረገው የሶሪያ ሰብአዊ መብት ተቆርቋሪ ቡድን 532 ሰላማዊ ሰዎች በሶሪያ የባህር ዳርቻና በላታኪያ ተራሮች በጸጥታ ኃይሎች እና በተባባሪ ቡድኖች ተገረዋል ብሏል። ይህን ተከትሎ ትናንት መንበራቸውን በሶሪያ ያደረጉ የግሪክ ኦርቶዶክስ፣ የሶሪያ ኦርቶዶክስ አንጾኪያ እና የመልክ ግሪክ ካቶሊክ አብያተ ክርስቲያናት አባቶች በጋራ ባወጡት መግለጫ ከቅርብ ቀናት ወዲህ ሶርያ አደገኛ የሆነ ጭካኔና ግድያ እየተባባሰ መምጣቱን ተከትሎ ሴቶችና ህፃናትን ጨምሮ በንጹሐን ዜጎች ላይ ጥቃት እየደረሰ ነው ሲሉ በጋራ መግለጫቸው ገልጸዋል። በሜዲትራኒያን የባህር ዳርቻ ላይ የተፈጸመው ግድያ አናሳ ቁጥር ባላቸው ሃይማኖቶች ተከታዮቻቸው ላይ መፈጸሙ የተገለጸ ሲሆን በስፍራው ቀደም ሲል በሀገሪቱ አዲስ የጸጥታ ኃይሎች እና ከስልጣን የተወገዱት የፕሬዝደንት በሽር አልአሳድ ታማኝ ታጣቂዎች መካከል ጦርነት መደረጉ ነው የተነገረው። እንደ አውሮፓ አቆጣጠር በ2011 በተቀሰቀሰው የእርስ በርስ ጦርነት አብዛኛው የሶሪያ ክርስቲያኖች ቢሰደዱም በሰሞኑ ሁከት ክፉኛ የተጎዳችው የላታቂያ ከተማ ትንሽ የክርስቲያን ማህበረሰብ መኖሪያ ነች። የክርስቲያን አብያተ ክርስቲያናት የዜጎችን ሰላም የሚያደፈርስ ማንኛውንም ድርጊት አጥብቀው እያወገዙ በንጹሐን ዜጎች ላይ የሚደርሰውን እልቂት በማውገዝና እነዚህ አሰቃቂ ድርጊቶች ሁሉንም ሰብአዊና ሞራላዊ እሴቶችን የሚቃወሙ ድርጊቶች በአስቸኳይ እንዲቆሙ ይጠይቃሉ ሲል መግለጫው ገልጿል። አብያተ ክርስቲያናቱ በሶሪያ ህዝብ መካከል ብሔራዊ እርቅን ለማምጣት የሚያስችሉ ሁኔታዎችን በፍጥነት እንዲፈጠርም ጥሪ አቅርበዋል። ከበቀልና ከመገለል አመክንያዋ የጸዳ በእኩል ዜግነትና እውነተኛ አጋርነት ላይ የተመሰረተ ማህበረሰብን መሰረት ወደሚጥልበት ሀገር መሸጋገር ያስፈልገናል ሲሉም አሳስበዋል። አዲሶቹ የሶሪያ ታጣቂ ባለስልጣናት የአናሳ ሃይማኖቶችን መብት የሚያስጠብቅ ሁሉን አቀፍ ሽግግር ለማድረግ ደጋግሞ ቃል ቢገቡም ክርስቲያኖችን ከጭፍጨፋ ሊታደጋቸው የሚችል ባለመገኘቱ በሶሪያ ምድር ክርስቶሳዊነት እንደ ኃጢአት ተቆጥሮ ዛሬን በርካቶች እየታረዱ መሆኑ ከዚያች ምድር እየወጡ የሚገኙ ዘገባዎች ይጠቁማሉ ብለዋል።

ፕሬዚዳንቱ የዩክሬንና የአሜሪካ ባለስልጣናት ከሩሲያ ጋር ያለውን አሳሳቢ ጦርነት ለማስቆም በሚያስችሉ ሁኔታዎች በሰዑድ አረቢያ ከመነጋገራቸው በፊት ነው ወደ ስፍራው የተጓዙት። በአንድ ወቅት የዩክሬን ዋና ጋር የነበረችው አሜሪካ ጦርነቱ በፍጥነት እንዲቆም ለማድረግ ከሞስኮ ጋር በቀጥታ በመገናኘት ለኪየቭ ስታደርገው የቆየችውን ወታደራዊ እርዳታና የመረጃ ልውውጥ አቋርጣለች። ዘለንስኪ ከሩሲያ ጋር ጦርነቱ ከጀመረ አንስቶ የተለያዩ የሽምግልና ሚናዎች የተጫወተችውን ሰዑድ አረቢያ ሎር መሐመድ ቢን ሳልማንን ያገኛሉ ተብሎ እንደሚጠበቅ ሮይተርስ ዘግቧል። ዘለንስኪ ምንም እንኳን ወደ ሳዑዲ ቢያመሩም በአሜሪካና ዩክሬን መሃል በሚደረገው ውይይት ላይ ይሳተፋሉ ተብሎ አይጠበቅምም ተብሏል። ሳዑዲ አረቢያ ባለፈው ወር በሩሲያና በአሜሪካ መካከል ድርድር ማስተናገዷ የሚታወስ ሲሆን በሁለቱ ሀገራት መካከል በተደረጉ የእስረኞች ልውውጥ ላይም ከፍተኛ ሚና ተጫውታለች። አሜሪካ በዋይት ሐውስ አቅራቢያ የታጠቀ ግለሰብ በፕሬዚዳንታዊ የደህንነት ጥበቃ ሰራተኞች ተመታ። አንድ ከኢንዲያና ግዛት አካባቢ እንደመጣ የተገመተ እና በዋይትሃውስ አካባቢ መሳሪያ ታጥቆ ከፖሊስ ጋር ሰጥ አገባ ውስጥ ገብቷል የተባለ ግለሰብ ሰክሬት ሰርቪስ በመባል የሚታወቀው ዩናይትድ ስቴትስ ፕሬዚዳንታዊ የደህንነት ጥበቃ አባላት አማካኝነት መመታቱን ባለስልጣናት አስታውቀዋል። ከዋይታውስ ውስጥ በአንድ አካፋይ መንገድ ብቻ በሚርቅ ቦታ ላይ እኩለ ሌሊት አካባቢ በተፈጠረው በዚህ ክስተት ከታጠቀው ግለሰብ በስተቀር የተጎዳ ሌላ ሰው አለመኖሩን የሴክሬት ሰርቪሱ መግለጫ አመልክቷል። በሰዓቱም ፕሬዚደንት ዶናልድ ትራምፕ ፍሎሪዳ በሚገኘው መኖሪያ ቤታቸው ነበሩ ተብሏል። የጥበቃ አገልግሎቱ አንድ ራሱን ሊያጠፋ ነው በሚል የሚጠረጠር ግለሰብ ከኢንዲያና ተጉዞ መምጣቱን ከአካባቢ ፖሊስ መረጃ እንደደረሰው ገልጾ ከተሰጠው ዝርዝር መግለጫ ጋር የሚመሳሰሉ መኪናና ግለሰቡን በኋይት ሀውስ አቅራቢያ ማግኘቱን አስታውቋል። ፖሊስ ወደ መኪናው እየቀረበ ሲሄድ ግለሰቡ መሳሪያ በማውጣት እሰት አገባ በመጠሙ ሳቢያ ከኛ በኩል እርምጃ ተወስዷል ሲል ፕሬዚዳንታዊው የደህንነት ጥበቃ አገልግሎት በመግለጫው ላይ አስፍሯል። ግለሰቡ ሆስፒታል እንደሚገኝ የጠቆመው መግለጫው አሁን ያለበት ሁኔታ ግን አይታወቅም ብሏል። ሎንዶን ከብሪታንያ ብሌንሕም ቤተ መንግስት የተሰረቀው የወርቅ መጸዳጃ ቤት እቃ የት ግባ ስንት አለመታወቁ ተገለጸ። ብሪታንያን በሁለተኛ የዓለም ጦርነት ወቅት ሲመሩ የነበሩት ዊንስተን ቸርችር ይጠቀሙበት የነበረው ከወርቅ የተሰራው የመጸዳጃ ቤት ዕቃ በሌቦች ተሰርቋል። ከአምስት ዓመት በፊት የተሰረቀው ይህ ውድ ዕቃ በየሶስት ደቂቃው በጎብኞች ይጎበኝ የነበረ ቢሆንም በአምስት ደቂቃ ውስጥ ግን ደብዛው ጠፍቷል። ይህ የመጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለ ሲሆን በአጠቃላይ ስድስት ሚሊዮን ዶላር ዋጋም እንዳለው በወቅቱ ተገልጿል። የወርቅ መጸዳጃው የሚገኝበት ብሌንሄም ቤተመንግስት በዩኔስኮ በዓለም ቅርስነት የተመዘገበ ሲሆን በየዓመቱ በአማካኝ በአንድ በ1 ሚሊዮን ጎብኚዎች ይጎበኛል። የዚህ ቤተመንግስት ድምቀት የነበረው ይህ መጸዳጃ ቤት እቃ የሰረቀውን አካል የብሪታንያ ፖሊስ ክትትሉን ቀጥሏል የተባለ ሲሆን እስካሁን ሶስት ተጠርጣሪዎችን ማሰሩ ተገልጿል። ጎብኚ መስሎ የገባ እቃውን ያጓጓዘ እና የገዛ ነው የተባሉ ሶስት ተጠርጣሪዎች ፍርድ ቤት የቀረቡ ሲሆን የሀገሪቱ ጠበቆች ወርቁ ተቆራርጦ እንደተሸጠ ለፍርድ ቤቱ አስረድተዋል ሲል ኤኤፍፒ ዘግቧል። ጠበቆች ተጠርጣሪዎቹ ያደረጓቸውን የመረጃ ልውውጦች የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን ለችሎቱ አቅርበዋል። የሆነና የሀገሪቱ ፍርድ ቤት በተከሳሾቹ ላይ የጥፋተኝነት ውሳኔ አላሳልፍም። 98 ኪሎ ግራም ይመዝናል የተባለው ይህ የወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉ ብዙዎቹን አስገርመዋል። የተወደዳቸውሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋቸውሁ እናመሰግናለን። አርእስተ ዜናውን በድጋሚ እናስታውሳቸው ሰብአንደኛው የቦረና አባ ገዳ ስልጣናቸውን በሰላም ስለማስረክባቸው፣ በራያ አላማጣ የድጓና ቅኔ መምህር ከአራት ደቀ መዛሙርቶቻቸው ጋር ስለመገደላቸው፣ በማይናማር ከነበሩት ኢትዮጵያውያን መካከል ሰላሳ ሁለቱ ኢትዮጵያውያን ዛሬ ጠዋት ወደ ሀገራቸው ስለመመለሳቸው ጌታቸው ረዳ ለሰላም እና ጸጥታ ቢሮ ኃላፊው ጀነራል ታደሰ ወረደ ትእዛዝ ማስተላለፋቸውን፣ ከአገር ውስጥ ከውጭ ደግሞ በሶሪያ በምዕመናን ላይ የተካሄደውን ግድያ ተከትሎ የቤተክርስቲያን መሪዎች ድርጊቱን ስለማውገዛቸው፣ የዩክሬኑ ፕሬዝደንት ቮላዲሚር ዘለነስኪ ከልዑል መሐመድ ቢን ሰልማን ጋር ለመወያየት ስዑድ አረቢያ መግባታቸው፣ ከብሪታንያው ብሌንሄም ቤተመንግስት የተሰረቀው የወርቅ መጸዳጃ ቤተቃ የገባበት አለመታወቁ አነጋጋሪ መሆኑን የተመለከተ መረጃ ወደ ከዜናው ጋር ዮብ ደመቀ አብሬያችሁ ነበር። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ሰኞ የሞርስ ዜና የእስካሁኑ ነበር። የፊታችን ረቡዕ በዚህ ሰዓት የሞርስ ዜና ይጠብቃችኋል። እስከዚያው ድረስ ጤና ይስጥልኝ።